የኔ ቆንጆ እንዴት አድርጌ እንደምነግርሽ አላውቅም። አንቺ የኔ ስለሆንሽ በጣም ደስተኛ ነኝ። ምርጥ ጓደኛ፣ የነብሴ ቁራኛ፣ ብዙ ነገር ይነሽ ህይወት በእኔና በአንቺ መካከል ምንም ነገር ብታመጣ ግን ማስበው አንችን እንደሆነ ወቂልኝ። ከዚህ በፊት ማንንም በዚህ መልኩ ወድጄ አላውቅም። ደም ይሄን እስከመጨረሻው አጠብቀዋለሁ። ወድሻለሁ። ሁሌ ማፈቅርሻለሁማ ማለት እንዴት አይምሩክ እንዴት ይሻለክ ያን ያወጣቸው የፍቅር ቃላቶች

የናፈቀል ሲያስብ አይ ያመሻል አይ ውበት አይ ቁመ። ሰላም እንዴት ናችሁ? ውድና የተከበራችሁ የእኔ ቤተሰቦች ደህና ናቸው። እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተም ደህና እንደሆናችሁ ተስፋ አደርጋለሁኝ። እንግዲህ ያለሁበትን ሁኔታ ጓደኞቼ እህቴም ሆነው ለማሳየት ሞክረዋል። ሆስፒታል ነበርኩኝ ማታ ነው ከሆስፒታል የወጣው። ትንሽ ሲሻለኝ ዛሬ እኔ ቤት ገብቻለሁ፣ ወደ ቤት ገብቻለሁ። ባለፈው ጓደኛዬ ጋር ሆኜ ያለውን ነገር ሁሉም ቪዲዮ ላይ ለማሳየት ሞክሯል። ጓደኞቼ ማታን በተለቀቀው ቪዲዮ ብዙ ሰው እየደወላችሁ፣ ከጎንሽ ነን እያላችሁ፣ እያበረታታችሁ የነበራችሁ ሰዎች ነበራችሁ። እርዱኝ ብላ እህቴም የለቀቁትን ቪዲዮ አይቻለሁኝ። እና በዛ ምክንያት እንድጠነክር እንድቆም ዛሬ እናንተ ጋር ይህንን ቪዲዮ እንድሰራ ያደረጋችሁኝ ሰዎች አላችሁ። በዚያው ልክ ደግሞ እየደወላችሁ እስከ ዛሬ የት ነበር፣ የሰው ህይወት ልትበጠብጭ ነው የመጣሹ፣ ምን ታደርጊያለሽ፣ የሩታን የሩታና የአብርሽን ህይወት ልትበጠብጭ ነው ዛሬ የመጣሹ እያላችሁ እንደዚህ ሆኜ እንኳን አሁን ያለሁበት ሁኔታ ያላሳሰባችሁ ሰዎች ብዙ ናችሁ። የነሱን ህይወት አትበጥብጭ ከህይወታቸው ውጪ መልስ ስጭን፣ የት ነበርሽ እስከዛሬ እያላችሁ የነበራችሁ ብዙ ሰዎች አላችሁና አንድ ነገር አስታወስኩኝ። እኔ እንደውም ለካ ስትወድቁ መሬት ላይ ስትሆኑ ብዙ ሰው ነው የሚረግጣችሁ፣ ረጋጫችሁ ይበዛል። እና እኔ ተሰብሬ ስወቅ፣ በእውነት ብዙ ሰው ለእኔ ፈረደብኝ። ኢቭን እማውቃቸው አብረን የበላን አብረን የጠጣን ጓደኞቼ፣ የቢታድራ ልጆች በእኔ ቪዲዮ እየሰሩ እኔን እየሰደቡ ውሸታም እያሉ እውነት ሰው ለካ አንዴ አትወደቁ አንዴ ከወደቃችሁም ይረግጣችሁ፣ ይሰድባችሁ ይበዛል ነው። ብዙ ሰዎች እኔን ወደኋላ ልታስቀሩ የሞከራችሁ አላችሁ። በዛው ልክም አለን፣ ከጎንሽ ነን እያላችሁ ያበረታታችሁ የነበራችሁ ሰዎች አላችሁ። በእናንተ ብርታት ዛሬ እዚህ ቆሜ ለእናንተ ቪዲዮ ለመስራት ለእናንተ መልስ ለመስጠት መጥቻለሁኝ። ማታ ነው ስልከኝ የተቀበልኩትኝ። አንዳንድ ቪዲዮዎች እያየሁ ነበር አብርሃም የሰራውን ቪዲዮ እኔ በታመምኩበት አንዱ ለሶስት ቪዲዮ ሰርቷል። ጓደኞቼም ለኔ በጣም ተጨንቀው የሰሩ ጓደኞች ያሉ ነበሩ። ክነክያ ታውቃላችሁ። አሁንም ሁሌም ከጎኔ ናቸው። እህቴም በጣም ተጨንቃ ግራ ሲገባት ወደ እናንተ መታ ነበረ። በዛም ምክንያት እናንተ ደውላችሁ አበረታታችሁኝ። ዛሬ እዚህ መጥቼ ለእናንተ መልስ ልሰጥ እዚህ ቆም ያለሁኝ እና የብዙዎቻችሁ ጥያቄ ይመስለኛል፣ የት ነበርሽ እስከዛሬ? ዛሬ አብርሃምን ህይወት ተፈጠጥበት መጣሽ እያላችኝ በታመንኩበት በተሰበርኩበት ድጋሜ ልትሰብሩኝ የሞከራችሁ አላችሁም። ኮመንቶችን አነባለሁ። በጣም ለማንበብ ለማየት የሚዘገንን ኮመንት ነው፣ እኔ ላይ እያረጋችሁ ያላችሁትና እኔ ግራ ይገባኛል። እኔ የተጎዳሁት እኔ ነኝ፣ አሁንም የተሰበርኩት እኔ፣ የሚሰድበውም እኔ ነኝ። እውነትም ያለው ደግሞ እኔ ጋር ነው። አው እዚች ምድር ላይ ስንኖር ማለት እውነት ያለው ሰው በቃ እንደ እውነተኛ አይታይም። ውሸተኛ የነገሰውች እዚች ምድር ላይ እና እኔ አብርሃም እስከዛሬ እየሾገረኝ ነበር እየሸወደኝ ነበር። ለካ ፍቅር ያወራል አይምሮን ይደፍናል። ፍቅረኛችሁን ከሴት ጋር አይታችሁ ተራሱ እህቴ ናት ቢላችሁ ታምኑታላችሁ። ምናልባት ልትረዱ ይችላላችሁ። እና አብርሃም እስከዛሬ ድረስ እኔን እየሸወደኝ ነበረ ብዙ የፍቅር ቃላቶችን እየተጠቀመ ከዚህ ቪዲዮ በኋላ አስገባላችኋለሁ ያለኝን የሚልክልኝን ቮይስ። እና እኔ አሁንም የምለው ነገር ምንድን ነው? አብርሃም እና ሩታን ልትለያይ ነው የመጣሹ ትሉኛላችሁ። ሲጀመር አንድ የሆነ ሰው ነው የሚለያየው አብርሃም እና ሩታ። እኔ አሁንም ደግሜም፣ ዛሬም ነገም እላችኋለሁ ፍቅረኛ ፍቅረኛሞች አይደሉም፣ አልተጋቡም። የእውነት ፍቅረኛሞች ሆነው ቢጋቡ ኖሮ ዱባይ ሄደው ሰርግ አይሰርጉም ነበረ። ከቤተሰብ ርቀው ሰርግ አይሰርጉም ነበረ አይደግሱም ነበረ። እና የአብርሃምና የሩታን ህይወት ልትበጠብጭ ነው የመጣሹ እነሱ ልትለያይ የመጣሽ ትሉኛላችሁና፣ መች አንዱኑ ሲጀመር መች ፍቅረኛሞች እነሱ ፍቅረኛሞች። እኔ ማወራውን ነገር ላታምኖኝ ትችላላችሁ። አሁን ባለፈው እኔና አብርሃም ዱባይ እስከሚሄድ ድረስ እያወራን የውሸት ነው ነፅ እያለኝ ብዙ የተስፋ ቃላቶችን እየሰጠኝ ነው እስከዛሬ ይኖርኩትኝ። ከዛም አልፎ ከቤት አልወጣም ያለሁበት ሁኔታ ጥሩ አልነበረም። ዛሬ ሲብስብኝ ነው ወደ እናንተ የመጣሁትኝ ሲብስብኝ ነው። ይህንን ነገር ለማውጣት ፋይሉን ለማውጣት የተገደድኩትኝ በቃ የመጨረሻ ጥርጣሬ ውስጥ የገባሁት ሽማግሌ ተላከ ሲባል ጥርጣሬ ውስጥ ገባ። ከዚያም አልፎ ደግሞ ሩታ ረገዘች ሲባል ምንድነው ነገሩ ብዬ ጥርጣሬ ውስጥ ገባ። የመጨረሻ ተስፋ የቆረጥኩት ያንዴ ነው እንጂ አብርሃም አሁንም እኔን እየሸወደኝ ነበረ። አብርሃም እና ሩታ ፍቅረኛሞች አልነበሩም እያልኩ ነው ያለሁት አሁንም ቢሆን እና እኔ ማንንም ልበጠብጥ አልመጣውም። አንድ ከሆኑ እውነት ከሆነ እውነትም እኔ ላይ ማግጡ እኔ ላይ እስከዛሬ እየተጫወተብኝ ከነበረ እኔ አንን የሚወት ልበጠብጥ አልመጣውም። ግን እኔ ለእኔ ፍትሕ ሰጠ ነው እያልኩ ያለሁት። አብርሃም ባለፊ የሰጠው የለቀቀው ቪዲዮ ሁለት ቪዲዮ ለቋልና እውነት አሁን እኔ ከተሰበርኩት ከታመምኩት ነገር ይልቅ የእሱ ንግግር ነው ያሳመመኝ። አብርሃም እኔን እየሸወደኝ ብዙ የተስፋ ቃላቶችን እየሰጠኝ ከሸወደኝ ይልቅ እኔ የሰጠው መልስ በጣም ጉዳኝ ማታ እያየሁ ነበርና፣ ማለት እንዴት አይምሮክ እንዴት ሽያለክ? ያን ያወጣቸው የፍቅር ቃላቶች ያን ያሳለፍነው የፍቅር ጊዜ እንዴት ነፅን አላቃትም? ማንም ሰው ቢልክልሽ ቪዲዮ ታምኛለሽ ይብለክ እንዴት ትላታለ? እኔ ማንም ሰው ነኝ ላንተ። እኔ ምንም ላላደርግ እችላለሁ። እኔ አቅም የለኝም ሴት ነኝ ተጉድቻለሁ። ታምም ያለው ከጎን የለም። አሁን ግን እግዚአብሔር ምስክሬ ነው፣ እመብርሃን የእጅህን ሰጣለች። አሁንም ቢሆን አብርሃም እና ሩታ ፍቅረኛሞች ከሆኑ እውነትም እስከዛሬ ድረስ እነሱ ፍቅረኛሞች ሆነው እኔን እያታለለኝ ከሆነ እኔ እነሱን ይወት ልበጠብጥ አልመጣሁም። ግን አብርሃም ለእኔ ይቅርታ መቶ እስካልጠይቀኝ ድረስ ይህን ነገር እስከ ጥግ ሄዳለኝ እስከ ጥግ እጓዝበታለኝ። እና ከሁሉም ነገር ይልቅ የሰበረኝ የእሱ ቃሉ በትት ማንም ሰው ነገ ተነስቶ እንደዚህ ስልክሽ ላይ ቪዲዮ ይብልክልሽ የአብርሃም ፍቅረኛ ነኝ ብሎ ብላ ቴክስት ብልክልሽ ልታምኛት ማለት እሱ ነገር። እኔም በጣም ጉዳይ እንዴት እኔ ማንም ነኝ? እንዴት አፍክ እሺ ብሎ እንዴት ተናገረ? አይምሮክ እንዴት ማለት አላቅም። ፍቅር አይነውር የሚባለው ለካ እውነት ነው። ግዴ አብርሃም ብዙ ነገር ስለኝ አምኗል። እንደዚህ ባይኔ አይቼ ከሩታ ጋር ብዙ ነገር እያየሁኝ አብርሽ የነገር ስለው ነዚህህእንዲኮነው ሲለኝ አምኖ አለው። በቃ ፍቅር ነዋ ምንም ማድረግ አልችልም። ግን አሁንም ቢሆን እናንተ እኔን እያመናችሁ ነው ያለውም፣ ግን እኔ የተናገርኩት ነገር እሱ ቀስ እያለ አውነት ነው እያለ እያወጣ ነው። ባለፈው በመጀመሪያው ቪዲዮ ሳይ ማታ ሳይ ምን አለ? እኔና ነፅ አላወራንም ጭራሽ አላወራዋትም። እኔ ዱባይ እያለሁም እስከምሄድም ድረስ ምንም አላወራዋትም አለ። በሁለተኛው ቪዲዮ እኔ ለሩታ ሳይልክላት ነበረ ምክንያቱም እኔ እውነት ነው የምፈልገው። እኔ እውነተኛ ነኝ። ምንም የሚያጠፋውት ጥፋት የለም። ምንም የሚያዋሸውት ውሸት የለም። ሁሉም የማወራው ነገር እውነት ነው። እሱን ደግሞ አብርሃም ቀስ እያለ ይኸው ራሱ እያመነ ነው። ምክንያቱም እውነት ናታ። እውነት ትከሳለች፣ ትመነምናለች እንጂ መቼም ቢሆን ተደብቃ አትቀርም። አብርሽ የእጅህን ታገኛለህ። እኔ ሴት ነኝ፣ ምንም አላረግም። አንተ ላይ ምንም ላመጣ አልችልም። እውነት ግን ታስከፍላለች። መተ ይቅርታ ካልጠየቀኝ መቼም ቢሆን ይሄን ነገር አላቀውም፣ እስከ ጥግ እታገላለሁኝ። መቼም ቢሆን ማለት ነው። በጣም ነው የሰበርከኝ። ካደረከው ነገር ይልቅ የተናገርከው ነገር ነው እኔን ሰበር። በምታውቁ በጣም ነው የሚያምሙ። አላቃትም ማንች ማንችሱ እስከማለት ድረስ ማለት ነው። ሪቮሉሽን ለምን አስፈለገ፣ ለምን አታወጣም? አታውጣው እንዴ ነው ስለምን እንደዚህ ሰቃያለሁ። በዛ ላይ የታመን አይደለም፣ አይደለም ሸታምነሽ ይሉኛል? ግን ነገር ግን ትክክል መሆኑን አብርሃም በሚሰጠው መልስ ታያላችሁ። ናርጊ ነው የምትሉኛው እኔ ደና አይደለሁኝም። ሎዲንስ ውጪ ክብር ስል ነው አሁንም የመጣውትኝ። በጣም ታምም ያለው ትላንት ነው ማታ ነው ሆስፒታል ብዙ ብሶች እየደወላችሁ እንዳትቀሪ ነይ መልስሽን ስጪን እያላችሁ እያወራችሁኝ እያበረታታችሁኝ የነበራችሁ ሰዎች ናችሁ። ዛሬም ብርታት የሆናችሁኝ ግን ብዙ ሰዎች እኔ ከምንም በላይ የገረመኝ አብረውኝ ምሳ የሚበሉ አብረውኝ ብዙ ነገር ያሳለፍን ሰዎች ብዙ የብታጅራይ የጎረቤቶቼ ማለት ነው ቪዲዮ ይሰራሉ። በእኔ እና ነፅ ውሸቷን ነው ውሸታም ናት ያውቃሉ ከሁሉንም ነገር ግን አብርሃም ስላለው ሊሆን ይችላል። ከሱ ጎን ብዙ ሰው ስላለ ሊሆን ይችላል። ለሱ ነው የሚደግፉት። እኔ አሁን ላይ ማንም የለም ከጎኔ። ያለውበት ሁኔታም ጥሩ አይደለም። በቃ እኔ መዳንም ምንም ማለትም አልፈልግም። ምን አደርጋለሁ እኔ ፋይሌንም አውጥቼ እውነቱንም ምን ተናገረ። እምነት እያተረፍኩኝ አይደለም። የምናገረውን ነገር ማንም እያመነኝ አይደለም። እየተሰደብኩኝ ነው። ቤተሰቦች እየተሰደቡ ነው ያሉት እኔ ፈት ይሰጠኝ። አሁን ተደብቄ ነው ያለሁት። ምናልባት ዩቲዩብ የሚሰሩ አንዳንድ ሰዎችን ታያላችሁ እና አላገኘናቸውም የት ተደብቀው እንዳሉ አናቅም ብለዋል። አንድ ቪዲዮ አይቻለሁኝ እና ተደብቄ ነው ያለሁት። አሁንም ቢሆን ውጭ ያለው ምንም ነገር አላደርግም። አሁንም ቢሆን ተስፋዬም መቤቴ ናት። ምናልባት እውነት እኮ የኔ ሊሆን ይችላል። እውነታው እውነተኛ እኔ እንደሆንኩኝ ልታውቁ ይችላላችሁ። ይሄ ነገር ሳይፈታ እኔ ያለቀ አብርሃም እኔ ካደረገኝ ነገር ይልቅ የተናገረው ነገር ነው ጉዳይ። እውነት በምታውቁት ሰው አላቃትም መባል በጣም ነው የሚያመው። እኔ እሱ ካደረገኝ ነገር ይልቅ የተናገረው ቃላት ነው ያመመኝ እኔን አንድ ቆም ብላችሁ ለመስማት ሞክሩ። እውነት አሁን ሳታዩ አትፍረዱ። እኔ ሌላ ምንም የምለው ነገር የለኝም። ማንም ሰው ከጎኔ ላይሆን ይችላል፣ ግን እውነት ስላለኝ እኔ አልፈራም። የፈለጋችሁትን በሉኝ፣ ስደቡኝ፣ እንደፈለጋችሁ ልታደርጉ ትችላላችሁ። እውነት ግን ከኔ ጋር ናት። ውስጤ ላይ እውነት ይዤ ነው ማወራው። ከጎኔ ማንም የለም፣ ግን አልፈራም። ውስጤ ላይ እውነት ስላለ ማለት ነው ተጉዳ ያጣሁለት በህይወት መኖሬን በህይወት መኖሬ የምወደውን ሰው ሳጣው የራሴን ስቀርብቻው